ቢስሚላህ። አልሐምዱሊላህ። ሽንት ቤት ውስጥ ውዱ ስናደርግ ቢስሚላህ ብለን መጀመሩ ግዴታ ነው ወይ ወይስ እንዴት ይደረጋል? ቢስሚላህ ቢስሚላህ ማለቱ እንተዋዋለን ወይስ እንላለን? ምክንያቱም ዝክር ነው የአላህን ስብሐነሁ ወተዓላ ስም ማውሳት ነው እንዴት ይታያል የሚለውን እንመለከታለን። እብኑ ባዝ ረሕመቱላሂ ዐለይህ ምን ይላሉ? ቢስሚላህ ማለቱ ውዱ ስናደርግ በብዙ ዑለማዎች ዘንድ ዋጅብ ነው አንዳንዱ ለሞች ዘንድ ደግሞ ሱና ሙአከዳ ሆኖም ግን ታዲያ እንዴት ይደረጋል ከተባለ፣ አሉ ዋጅብ ስለሆነ አብዛኞቹ ለሞች ዘንድ ዋጅብ ስለሆነ ቢስሚላህ ማለቱ እንደገና ደግሞ የአላህን ስብሓነሁ ወተዓላ ስም ማንሳት ወይ ደግሞ ዝክር ማድረግ ውዳሴ ሽንት ቤት ውስጥ ማድረጉ የተጠላ ነገር ስለሆነ አሁን የተጠላና ዋጅብ ነገሮች ተገናኙ። ዋጅቡ ይቀድማል ይላሉ። መጠላቱ ይቀርና ወ በዋጅቡ እንሰራለን ቢስሚላህ ብንል ችግር የለውም ይላሉ እብኑ ባዝ ረመቱላ ሌ ውዱ ስንጀምር ቢስሚላህ ብንል ከራሃዊ ይቀርና ዋጅቡን ተግባራዊ አደረግን ማለት ነው ይላሉ። ምክንያቱም ብዙ ውለማዎች ዘንድ ቢስሚላህ ማለቱ ዋጅብ ስለሆነ፣ ስለዚህ በአንዳንድ ውለማዎች ዘንድ ደግሞ ሱና ሙአከዳ ነው፣ መተዉ ተገቢ አይደለም ይላሉ እብኑ ባዝ ረሕመቱላሂ ዐለይህ ቢስሚላህ ማለት እ እብን ዑሰይሚን ደግሞ ረሕመቱላሂ ዐለይህ ምን ይላሉ መሰላችሁ? አላህ ሱብሓነሁ ወተዓላ ይታረቃቸውና ቢስሚላህ ማለቱ ብዙ ዓሊሞች ዘንድ ዋጅብ ነው፣ ሌሎች ዘንድ ደግሞ ሱና ነው። ስለዚህ የአላህን ሱብሓነሁ ወተዓላ ዚክር ደግሞ ማንሳቱ ሽንት ቤት ውስጥ የተጠላ ኢባዳ ነው። አሁን ይሄ ነገር ኺላፍ ያለው ጉዳይ እንደሆነ እንደታወቀ ሁሉ በልባችን ብንል ችግር የለውም ይላሉ። እብን ዑሜ በልባችን ብንል ቢስሚላህ የሚለውን ወይ ደግሞ በምላሳችን ብንል ችግር የለው። እንደውም ብንተወው በምላስም በልብም ሳንል ብንተው ችግር የለው። ምክንያቱም ሱናኔ ትተውና ዋጅብ ስላልሆነ የሚለውን ነው የሚያመላክቱት። ኢብኑ ባዝ ረሒመሁላህ ዐለይህ የሳዲ እብኑ ዑሜን ይቅርታ፣ የሳውዲ የዑለማዎች መደበኛ የፈትዋ ኮሚቴ ደግሞ ምንድነው የሚሉት? የአላህን ዝክር ሽንት ቤት ውስጥ ማለቱ እጅግ የተጠላ ስራ ነው። ምክንያቱም ቆሻሻ የሚወጣበት ስለሆነ የአላህን ስብሐነሁ ወተዓላና ስሞቹን ለማወደስ ሲባል ይተዋል ይላሉ። ቢስሚላህ ማለቱ ውዱእ ስናደርግ ዋጅብ ነው። ስለዚህ ዋጅብ ደግሞ ለሚጠላ ነገር አይተውምና ብዙ ዕለማዎች ዘንድ ዋጅብ ስለሆነ ቢስሚላህ ማለቱ ቢስሚላህ ብንል ችግር የለውም ይላሉ።